በቃ እየውልሽ፣ እቀጣለሁ። ቶፕ ከሌላ ለብሳለሁ። በጣም አጭር ነው። አሁን ዋን ዋን ጌም በፀጉር ና በቲቪ ብቻ ነው የሚጫወት። እኔ ማለት ነው። ሚኪኤልን እኔ ዛሬ ቅዱስ ሚካኤል አመቱ ነው። እኔ የመጣ ነው የሰጠኝ ማንም ያላሰብኩት ሰው ነው የሰጠኝ። እኔ ደግሞ መጣሁም አይሰጡኝም። አያገባኝም። እናንተ ፍላጎታችሁ በቃ? እናንተ ብቻ እንድትሰጡ ጊፍት ነው የምትፈልጉት። ቆይ እኔ ጠላት የፊት ነው። ሊያ ፊት ነሽ። ፀጉሬ ያስቆረጥሽኝ ጠላቶች። እኔ ጠላቶች ቤት ጠላት ያንቺ ማንም የለም። እኔ ቤት እዚህ ሁሉ የሚያከብርሽ ሁለት አንበሳ። እኔ ባልሰድባት አትሰጥሽም እኔ ባልሰልባ በባለፈው ማሜ ጋ የተጫወቅ ሰፖርት አርገታኛለች ሰጠኛለች። ሪከርድ አመጣለሁ። በባለፈው ከአራት ቀን ነው ከአምስት ቀን በፊት ሰጠኛለች። አንቺ ስለሆንሽ ዓለም የሰጠች እቀጣልሽ አለው ጊፍተር ካለኝ ፀጉርና ቲ ባልሹ እገባለሁ። ተጫዋች የሚለኝ ጊፍተር ውስጥ ግቢ ካለኝ እያልሽ ነው ዜጣ አንቺ ሰው አለሽ፣ እኔ ሰው የለኝ። ሁሉም ሰው ቁጭ እንዲሚ የሚሰጠ ሰው የለም። ሌሎች ደግሞ ሲያልፎን የሰጡ ቋሚ ጊፍተር የለኝም ውበቴ እንዴት አጣለሁ? ፀጉሬ፣ ሌላ ሰው ሳይኖረኝ ደስ ይላል። ቆይ እነዚህ አሁን የሚሰጡኝ በላባቸው የሚያመጡት ነው። እንደ እሷ ሸርሙ ጠከትሩኪም ከምናምናሉ የሚያመጡት ያንቺዎችን ሰድባቸው አለው አልሰድቢያቸውም

ጀመሪው ጌም ጫጫለሽ ጫጫለሽ ሶስት ተነጋግረም፣ አንድ ቲቪ መስበር፣ ሁለት ጸጉር መላጨት ጸጉር መላጨት፣ ሶስተኛ ደግሞ ሶስተኛ ደግሞ ቲክታክ ዩኒቨርሳል መውረድ ሰው የተሰበሰበበት አደባባይ ሂደን አስፋልት ላይ በምላስ አምስት ደቂቃ ሙሉ በምላስ መሬት መላስ። እሺ ቢያንስ ራቁት እነዚህ ጋር ሰው መሳቂያ ከመሆኑ ይሄኛው ቀይርልሽ፣ ይሄኛው ቀይርልሽ፣ ይሄኛው ቀይርልሽ፣ ይሄኛው ቀይርልሽ አለ። ይሄኛው ስንተኛ ፍጥን ያለች ሁለተኛ ሁለተኛ ከሁለተኛ አሳኝና ፍትፍት ብለሽ

ልብሱ እየታየ ቁምጣው እየታየ ራቅ አድርግ እየታየ፣ ሻውር ሰጂ አው ፓንት ሳይሆን ቁምጣ እንዳለችሽ፣ ሌላ ጊዜ እንኳን አፋፋሪ ሞልሽ ይወቁሽ። እና ራቅ አድርግ እዚህ መታችሁ። እረ ተያት የምትውልኝ ለምን ቅድም ሂዳችሁ? ይሄ ስትቆርጠኝ ስትቆርጥ፣ እረ ተያት ለምን አላላችኋት? ይሄ ስትቆርጠኝ፣ ይሄ ይሄ አያችሁት? ይሄ ስትቆርጠኝ፣ ለምን ተያት አላላችኋት? ለምን እስቲ ንገሩ። ለምን አላላችሁም? ለምን አላላችሁም እኮ አሁን ግ በፓንት ስ በቁምጣ ብይሽ ነበር። አረ ቀይርልን ለራስ ስቲ ስልሽ እንኳን ምንድን ነው ያልሽኝ? ተፈጥፍጠሽ ሙች ነው ያልሽኝ ጭራሽ ለሊያ ቀርተሽ በቲክታክ ዩኒቨርስታል ወጥቼል ጠሮሳን አን አይነት እሷ እኮ ብትልሻ አሁን፣ ወይ ፀጉሯ ወይ ሻወር ትግባ። አዎ ነው የምትዩ ሄለን? ለምን እንዋሻሻለን? ለምን ትዋሻለሽ? ይሄ የክብር ጉዳይ እኮ ነው። አንቺ ሰው እኮ ሕፃናቶች አሉ፣ ትልቅ ሰው አለ፣ የተማረ አለ

አዎ ባንበሳ ነው ያመጣሁት። ባንበሳዎች፣ ለዛውም አጥፍተሽልኝ፣ ራስሽ ግላብ ልቀቁ ብለሽ፣ ልቀቁ ብለሽ። እንደዚህ ካልተሰረቀማ እስከ መቼ ችግር የለም። እኔ እውነተኛ ሰው እኔ እውነተኛ ሰው ቢጠላኝ እውነት ነው ላለው እዚህ ቲክታክ ላይ ለተሰበሰበው ውሸታም ሰው ደግሞ እኔ ጠላኝ አልጠላኝ በደንብ ይታይ እንጂ። ሻወር ማለት እኮ ቁምጣ እንደለበስሽው ቁምጣ ፓንት አይባልም እኮ። እኔ ፓንት ነው ብዬሽ የነበረ በፓንት ነው ተነጋግረን የነበረ። አሁን ቁምጣ ላይ ለበስሽው፣ ካሜራው ራቅ አርገሽ፣ ሻወር ወደዛ አርገሽ፣ በደንብ እንደዚህ ብለሽ እንደዚህ እስከ ብርክሽ የሚታይ ሻወር ስል

አንቺ እንደዚህ ለማትደብርሽ እኔ አይታይም፣ አይታይም። ምን አገባችሁ ለማኝላ እዛ ሄዳችሁ ይታያል፣ እዚህ መታችሁ አይታይም። አይታይ አይገባኝም። በቃ እኔ በእንደዚህ ነው እንዴ ብያቴ ነበረ፣ በፓንትኮን ብያቴ ነበረ። በቃ ኦኬ፣ ቅጣት ተስማምተሻል። ይበቃል። ኦኬ፣ ይበቃሻል። ተስማምተሻል ቅጣቱ ወይስ ምንድን ነሽ? ትስማሚያለሽ ወይስ ምንድነሽ? መርጣለሁ አንቺ ሁለት ማጫሽ ነው የአንድ ቅጣት መርጣለሁ። ኦኬ አንድ ቅጣት መርጫ ነው መጀመሪያ አንቺ ሁለት መርጫ። በቃ ሁለቱ በቃ ሁለቱ እኮ የታወቅ ናቸው። ሁለቱ ጸጉርና ቲቪ ናቸው። ለምን ጸጉር አይወጣም? ለምን አይወጣም? ለእኔ ካስላጨሽኝ በኋላ ይወጣ። ለእኔ ካስላጨሽኝ በኋላ አይወጣም። ጸጉርና ቲቪ እሺ ጸጉርና ቲቪ። ሶስተኛ ከበድ ካለ ካልሆነ አልጫወትም ሶስተኛ ከበድ ያልሆነ ከሆነ አልጫወትም፣ አልኩሽ አየሽ፣ ስለተሰጠሽ ነው። ለምን ብትይ በቃ ተሰጠችሽ ነገር ንገርሽ እያለች አሸናፊ ጋይስ እ ይታደጋታል ለምን ብትሉ ሊያ በፀጉርና በቲቪ ምናምን ተስማምታ ነበር። ለምን ጠላቴ መሆኗ እያወቀች እንግዲህ አሁን ሦስተኛ ችግር ላንቺም ትብዳሽ፣ ሊያ ሂጂ ውጪ፣ ቆሻሻ ሻርሙጣ፣ ሻርሙጣ። እኔ እሰራላታለሁ፣ እናቴቱም እሰራላታለሁ፣ እሰራላታለሁ እኔ ሊያ ያለች በጣም ከባድ ከባድ ቅጣት ሰጠ ነበረ። ገባችሁ ሊያ እያለ አሁን ሶስተኛ እኔ ነው የምናገረው አለች። ለምን እንደምትቀጣ ቀለል ያለ ነው የምታደርገው ሄለን እያለች ግን ማን ነው ሊያ ቺ ፊንገር ሻርሙጣ እያለች ግን ከባድ ከባድ አድርጋው ነበር። እኔ ሊያ ታፈቅረኛለች መሰለኝ። አስሪ በቃ የእኔ ስም ካልተነሳ በቃ እኔ ካለው በቃ እኔ ስሙ እንዲጠራ ነው ምናምን አላክም አላቅም አይደ ማርያም ወንድ ነው የሚመስላት መሰለኝ። አንዴ ቱርክ ነው ትለኛለች፣ አንዴ የኢትዮጵያ ትግባ ትለኛለች። እኔ ምን አውቃለሁ ምን አውቃለሁ እኔ።